ወደ ዋናው ነገር ንግባ። ሮበርት፣ ከእስልምና ሃይማኖት ጋር ተያይዞ ያለ ትልቁ ችግር ምንድን ነው? ትልቁ ችግር ያየውበት ማለት ነው። ትልቁ ችግር እለዋለሁ። ምክንያቱም እኔ ከተለያዩ ቦታዎች ነው የማየው አይደል። አንደኛ እምነት አለ ማለትም፣ ማንም ወደ ሰማይ ወጥቶ ሰማይ ምን እንደሚመስል አይቶ አያውቅም። ሁላችንም ነገ የሚሆነው ተቀባዮች ወይም ሪስክ ቴከርስ ነን። ወይ ሁላችንም ትክክል እንሆናለን፣ ወይ ሁላችንም የተሳሳትን እንሆናለን፣ ወይም ደግሞ ከእኛ አንዱ ትክክል ይሆናል። ማለትም አንዱ ቡድን ትክክል ይሆናል፣ ሌላው ደግሞ የተሳሳተ ይሆናል። ግን ያንን አናውቅም። ያ እምነት ነው። ያ ጸሎት ነው። እርግጥ ነው ከእግዚአብሔር ጋር ግንኙነት ነበረኝ ለማለት በሕይወታችን ውስጥ የምንጠቅሳቸው ልምዶች ይኖሩናል። በዚህ በዚህ በዚህ ያሳለፍኩታለ የምንለው እና ያ ለእኛ ግለሰባዊ ነው አይደል። ስለዚህ ለእኔ ከእምነት ከሃይማኖት ከጋራ ትግል ከጋራ ተግዳሮቶች እና በዓለም ላይ እየተከሰቱ ካሉ ነገሮች ጋር የተቆራኘ ነው። በተለይም ለረጅም ጊዜ በዓለም ላይ ታላቅ አገር ተብላ የቆየችውን አሜሪካን ከግምት ውስጥ በማስገባት በዚህ ላይ ምን ተጽዕኖ እያሳደረ ነው? ከዚያም ነጋገርባቸው ሌሎች ነገሮች አሉ ግን፣ ለእኔ ቁርአንን በደርዘን ለሚቆጠሩ ጊዜያት አንብቤ ያለው ስትል አጥነተካዋል ጽፈካዋል ጽፈ ተነጋግረህበታል። መንግስትም በ2011 ሁለቱን መጽሐፍቶችን የተጠቀመበት ይመስለኛል። እነዚህ ሁለት መጽሐፍቶች የትኞቹ እንደሆኑ እርግጠኛ አይደለሁም። ከመካከላቸው አንዱ ስለ ነቢዩ መሐመድ ይመስለኛል። ስለዚህ አስተዳደግ በዚህ ዓለም ውስጥ ኖረሃል። ከእስልምና ሃይማኖት ጋር ያለ ትልቅ ፈተናና ልዩነቶች ምንድን ናቸው? እንግዲህ ታውቃለህ፣ ምናልባት ዋናው ነገር የአመጽን መቀደስ እና አላህ በአንዳንድ ሁኔታዎች አማኞች የአመጽ ድርጊቶችን እንዲፈጽሙ ይባርካል አልፎ ተርፎም ይጠራቸዋል የሚለው ሀሳብ ነው። እንደ ራሺድ እዚያ ያለው የቀድሞ ሙስሊም ነው። ስለዚህ በእስልምና ህግ መሰረት በባህላዊና በጥንታዊ መንገድ እንደተቀረጸው እርሱ ይገደላል። መሐመድ ሃይማኖቱን የሚቀይረውን ሁሉ ግደሉት ብሏል። እና አሁንም የሁሉም የእስልምና የህግ ትምህርት ቤቶች የሱኒና የሺያ አቋም ነው። ከሃዲ ሊገደል ይገባልአሁ ማለት እያንዳንዱ ካሃዲ ሁልጊዜ ራሱን እየተመለከተ መሄድ አለበት ማለት አይደለም። ምክንያቱም ያንን ለማድረግ ፈቃደኛ የሆነ ሰው ሊኖር ይገባል። ነገር ግን ይህን የሚያደርጉት እነዛ ሰዎች አሁን አላህ ያዘዘውን ነገር አድርግ ያለውና እሱ ለዚህ ይባርከኛል ብለው ያስባሉ። እና እኔ ራሴ ለመናገር ነጻነት ስለቆምኩ 2015 እኔና ፓሜላ ጌለር በቴክሳስ የመሐመድ ኤግዚቢሽን እና የካርቱን ውድድር አዘጋጅተናል እና በእውነቱ ብዙ ክላሲክ የሺአ የፋርስ ጥበብ መሐመድን የሚያሳዩ እንዲሁም ይበልጥ ወሳኝ ከሆነ እይታ የተገኙ ዘመናዊ ጥበቦችን አቅርበን ነበር። እና ሁለት ጂሃዲስቶች ከፊኒክስ መጡ። በእውነቱ የፊኒክስ እስላማዊ ማህበረሰብ ማዕከል ቁልፍ አባላት፣ ከመካከላቸው አንዱ ለእነሱ የምልመላ ቪዲዮ ላይ ቀርቦ ነበር እና ሊገድሉን ሞከሩ። ስለዚህ መሐመድን በመሳሌ እና ይህን የሚያደርጉትን በመደገፌ ብቻ የሞት ፍርድ ሊደርስብኝ ይችላል። አላስፈላጊ ጥፋት ለመፍጠር በማሰብ ሳይሆን ለማንኛውም እውነተኛ ነፃ ማህበረሰብ መሰረታዊ የሆኑትን የመናገርና ሀሳብን በነፃነት የመግለጽ ነፃነትን ለማስከበር ባደረግኩት

እስካሁኑ እየሰማችሁኝ ከሆነና ቻናሉን ሰብስክራይብ ካላደረጋችሁ አሁን አድርጉት። ኦሮምኛ የምትችሉ ደግሞ የኦሮምኛውንም አድርጉት። የኦሮምኛውን ቻናል ለማሳደግ እንዲረዳኝ 20 ሰዎች 5000 ብር በመስጠት ብትሳተፉ የሚል ጥሪ አቅርቤላችሁ ነበር። ይህንም ቪዲዮ እስክሰራ ድረስ ጥሪውን የተቀበለው አንድ ሰው ብቻ ነው። ይህ አገልግሎት በኦሮምኛ ቋንቋም ተደራሽ መሆን አለበት ብላችሁ የምታምኑ ብትሳተፉ ደስ ይለኛል። የኦሮምኛውን ካሳካን ቀጣይ ደግሞ ወደ ሶማልኛ የምንሄድ ይሆናል። ያ ሶ ጀስት አዎ እንግዲህ እዚህ ጋር ጥቂት ነጥቦች አሉ። አንደኛ ስለ እስልምና እንደ ሃይማኖት ማውራት መፈለጋችን አስገራሚ ነው። ነገር ግን ሃይማኖቱ ዘጠና አምስት ፐርሰንት ያህሉ ጄክ እንደጠቀሰው ነው እግዚአብሔርን ስለማምለክ፣ ጽድቅ በሆነ የህይወት መንገድ ለመኖር ስለመወሰን፣ ጎረቤቶችን ስለመውደድ፣ ወላጆችን ስለመንከባከብ ነው። ዘጠና አምስት ፐርሰንት የሚሆነው የእስልምና ጉዳይ ይሄ ነው። አሁን የምንወያይባቸው የወንጀል ቅጣቶች አሉ። ወረራ አለ። የጦርነት ጽንሰ ሐሳብ አለ። በእስልምና ውስጥ እነዚህ ሁሉ አሉ። ነገር ግን ስለ እስልምና በሚወራበት ጊዜ እስልምና ስለሆነው ዘጠና አምስት ፐርሰንት ትተን በዚያ አምስት ፐርሰንት ላይ ማተኩራችን የሚገርም ነው። እንዲህ አይነቱን የተለየ መስፈርት ክርስቲያኖች ጋር አናይም። ስለዚህ እንደ ማትዋልሽ ያለ ሰው ካለ እሱ የድሮ ክርስቲያን ነው። በመጽሐፍ ቅዱስ ውስጥ ባርነት አለ። በመጽሐፍ ቅዱስ ውስጥ የከሃዲዎች ቅጣት አለ። በቤተ ክርስቲያን ትውፊት ውስጥ ከሃዲያንን መግደል አለ። ስለዚህ ከማትዋልሽ ጋር ምንም ውይይት የለም አይደል? ወይም ከቤን ሻፒሮ ጋር። በዕብራይስጥ መጽሐፍ ቅዱስ ከሃዲያንን መግደል አለ። በታልሙድ ውስጥ ለሃይማኖት ክህደት ቅጣቶች አሉ። ከቤን ሻፒር ጋር ስለዚያ ምንም ውይይት የለም። ስለ ሌሎች ሴቶች ማውራት ትችላላችሁ እና ውይይቱም የሚያተኩረው በዚያ ላይ ነው። ይሁን እንጂ የዚህ እስልምና ጠል ተራካ በእነዚህ ልዩ ጉዳዮች ላይ ያተኮረ ነው። ምንም አይደለም ስለሱ ማውራት እንችላለን፣ ግን ደብል ስታንዳርድ መሆኑን መጠቆም እፈልጋለሁ። በዚህ ውይይት ላይ ማጉላት የምፈልገው ሌላው አመለካከት ለምሳሌ ለስድብ ቅጣት ሊኖር አይገባም የሚለውን ሀሳብ ነው። እስኪ ያንን እናውጣው። ሃይማኖት ላይ ስለማፌዝና ስለመስደብ፣ የሰዎችን እሴቶች ስለማጥቃት ምንም አይነት ቅጣት ሊኖር አይገባም። ይህ ከክርስቲያናዊ እይታ የመጣ ነው። ከቤተ ክርስቲያን ትውፊቶች የመጣ ነው። ከመጽሐፍ ቅዱስ የመጣ ነው። ምክንያቱም መጽሐፍ ቅዱስ ስንመለከት በዘሌዋውያን በዘዳግም ላይ ተሳዳቢዎች ለሞት እንደሚደረጉ እናያለን ብታበረታታም እንኳ መጽሐፍ ቅዱስ እንዲህ ይላል ልጅ ወይም ሴት ልጅ ወይም ሚስት ከእግዚአብሔር በቀር ሌላን እንድታመልክ ቢያበረታቱ ምሕረት አታድርግ የተጠቀሰውን ህጋዊ ሂደት ሳይጠብቁ ያለ ምንም አይነት ፍርድ ቤት ወይም ችሎት ወዲያውኑ ለሞት እንዲዳርጓቸው ይላል ባል ወይም አባት ወዲያውኑ ያለ ምሕረት ሊገሏቸው ይገባል መጽሐፍ ቅዱስ የሚለው ይህ ነው እንግዲያው ሮበርት እስልምና መትቸ ሲፈልግ ያ ትችት በመጽሐፍ ቅዱስ መሰረት ነው ብዬ አስባለሁ በቤተ ክርስቲያን ትውፊት መሰረት ነው ወይስ ይህ ሊበራል ዓለማዊ ዘመናዊ የእስልምና ትችት ነው እንግዲያው ከሁለ ከሁለት ክርስቲያኖች ወይስ ከሁለት አምላክ የለሽ ሰዎች ወይስ ከሁለት ሊበራል ዓለማዊ ጋር ነው የምከራከረው ወይስ የምወያየው? ያ የምንፈልገው ማብራሪያ ነው። መመለስ እችላለሁ። አዎ። This is a very important clarification, and there are a couple of distinctions that have to be made. ይህ በጣም አስፈላጊ ማብራሪያ ነው እና መደረግ ያለባቸው ጥቂት ልዩነቶች አሉ። አንደኛው ከክርስትና ያቀረባቸው ሁሉም መሳሪያዎች ከብሉይ ኪዳን ህግ የተወሰዱ ናቸው። ክርስትናን ቢያጠና ኖሮ ምንም አይነት የክርስትና ክፍል የክርስትና አስተሳሰብ ትምህርት ቤት በክርስትና ውስጥ ያለ ምንም አይነት ትውፊት የብሉይ ኪዳን ህግ ለክርስቲያኖች ለዘላለም ይሰራል ብሎ እንደማያምን ያውቅ ነበር። እንደ እውነቱ ከሆነ ፈጽሞ ተፈጻሚ አልነበረም በአይሁድ እምነት ውስጥም ቢሆን። ቤተ መቅደሱ በሰባ ዓመተ ምሕረት ከተደመሰሰ በኋላ ረቢዎች የአይሁድን እምነት እንደገና ተርጉመውታል። ስለዚህ አሁን ተቀባይነት እንዳለው አያስተምሩም። ስለዚህ በዋናው የአይሁድ እምነት ወይም በክርስትና ውስጥ ማንም ሰው ዛሬ ትክክለኛ ነው ብሎ የማይቆጥረውን ነገር በሚያሳዝን ሁኔታ ብዙ ሙስሊሞች አሁንም ትክክል ነው ብለው ከሚያምኑት ነገር ጋር እያነጻጸሩ ነው። የጥንት ታሪካዊ ስህተቶችን ማንሳት በጣም ጥሩ ነው እናም ለዚያም ቦታ አለው። በታሪክ ውስጥ የክርስቲያኖችን ማንኛውንም በደል ለማካፈል ፍላጎት የለኝም። ይሁን እንጂ በእስልምና ውስጥ ያለው ችግር አንዳንድ የቁርአን ምንባቦችና አወዛጋቢ የሆኑ የመሐመድ ወጎች በብዙ ሙስሊሞች ዘንድ እንደ ስልጣን ወይም ተፈጻሚነት ያለው ተደርገው መወሰዳቸው ነው። በውጤቱም በዓለም አቀፍ ደረጃ አብዛኞቹ ዋና ዋና አሸባሪ ድርጅቶች እስላማዊ ሲሆኑ ኢየሱስ ጌታ ነው የሚሉና የጥቃት ድርጊቶችን የሚፈጽሙ ክርስቲያን አሸባሪ ቡድኖች የሉም። ከዚህ በስተጀርባ አንድ ምክንያት አለ እና ምክንያቶቹ በሁለቱም ሃይማኖቶች ውስጥ ካሉ የትርጓሜ ወጎች ጋር የተያያዙ ናቸው። አስተያየት መስጠት እችላለሁ? እባክህ ቀጥል። Yeah, so I would ask Robert a very simple question. እንግዲህ አው ሮበርትን በጣም ቀላል ጥያቄ ጠይቀዋለሁ። ይህም ትክክለኛው ችግር ምን እንደሆነ ያሳያል ብዬ የማስበው ነው። ከሃዲ መገደሉ በራሱ ነውር ነው ብለህ ታምናለህ? Do I believe that it's inherently immoral for an apostate to be led to death? ከሃዲ መገደሉ በራሱ ነውር ነው ብዬ አምናለሁ? እንግዲያው ይህ አንድ አይነት ወጥመድ እንደሆነ አውቃለሁ። ግን ለማንኛውም ምንም ምክንያት አላየው። In any case, no, I'm just looking for honesty on your part. That's all. አይ የአንተን ቅንነት ብቻ ነው የምፈልገው፣ ያ ብቻ ነው።

አይ ከሃዲውን ለሞት መዳረግ ስነ ምግባራዊ ነው ብዬ አላስብም። ስለ ስልምና በጻፍኩባቸው መጽሐፍት ላይ እንደ መሐመድ ያለ ሰው አንድ ሰው ሃይማኖቱን ከቀየረ ግደሉት ብሎ በሚናገርባቸው ጥቅሶች ላይ የስልምና ቀሳውስትና የስልምና ትውፊቶች የሚያስተምሩትን ብቻ ነው የምዘግበው። ስለዚህ ለምሳሌ ምዕራፍ አራት ቁጥር 89 ቁርአንን ብትመለከቱ ወሳኝ በሆነ ቁርአን ውስጥ ከሃዲ ከሆኑ ባገኛችሁበት ቦታ ግደሏቸው ይላል። ከዚያም ይህ መደረግ እንዳለበት በትክክል የሚናገሩ የስልምና ባለስልጣናትን እጠቅሳለሁ። እናም ይህ ሰዎች ሊያውቁት የሚገባ ነገር ነው። Now, whether you're talking about in the ideal society, you have apostates put to death, I don't think so because I believe in the freedom of conscience. አሁን በሐሳባዊው ማህበረሰብ ውስጥ ከሃዲዎች እንዲገደሉ ማድረግ አለብን ወይ? የሚል ጥያቄ ካነሳችሁ አይመስለኝም ወይም አልስማማም ምክንያቱም እኔ በህሊና ነፃነትና በሰው ልጅ ክብር ሀሳብ አምናለሁ። ይህ በእስልምና ውስጥ የሌለ ክርስቲያናዊ ጽንሰ ሐሳብ ነው። በእስልምና ውስጥ ታውቃለህ፣ እንደ ምዕራፍ 98 ቁጥር 6 እና ሌሎችም መሰረት እስልምናን ያልተቀበሉት ፍጡራን ሁሉ እጅግ አጽያፊ ናቸው። በሌላ በኩል ክርስትና ደግሞ ሁሉም ሰዎች በእግዚአብሔር መልክ ስለተፈጠሩ በክብር እኩል ናቸው። እናም በዚህ መልኩ አይሁንም አይመስለኝም እላለሁ። ስለዚህ በራሱ ነውር ነው ወይስ አይደለም? እናው እንግዲያውስ መጽሐፍ ቅዱስ ዘዳግም ቁራንም መጥቀስ ስለምትወዱ መጽሐፍ ቅዱስ በዘዳግም 13 ቁጥር 6 ላይ የእናትህ ልጅ ወንድም ወይም ወንድ ልጅ ወይም ሴት ልጅ ወይም በብብት ያለች ሚስት ወይም እንደ ነፍስ ያለ ወዳጅ በስውር ና ሄደን ከምድር ዳር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 ች በፍጹም አይደለም። በፍጹም የሚቃረን ወይም ግብዝነት አይደለም። ምክንያቱም እግዚአብሔር በቀጥታ አንድን ነገር እያዘዘ ነው። አሁን እዚህ ያለው ጥያቄ ሙስሊሞች ዛሬ ሰዎችን በክህደት ምክንያት ለሞት ሲዳርጉ በተመሳሳይ በእግዚአብሔር በቀጥታ በተወሰነ መንገድ ፈቃድ ተሰጥቷቸዋለ የሚለው ነው።

አው ብሉይ ኪዳንን ብታጠና እንደዚህ ያሉትን ጥቅሶች በተመለከተ ብዙ ውይይቶች እንዳሉና እነሱ በእርግጥ የእግዚአብሔር ትእዛዛት እንደሆኑ በምዕመናን እንደተረዱ በምዕመናን እንደተተረጎሙ ታገኛለህ። በብሉይ ኪዳንና በአዲስ ኪዳን እንዲሁም በአይሁድና በክርስትና ትውፊት ውስጥ ያለው እያደገ የመጣው ግንዛቤ በእስልምና ውስጥ እንደሌለ ነገር ነው። እንደዚህም በአይሁድና በክርስትና ትውፊት ውስጥ የሰው ልጅ ክብር ግንዛቤ ስላለ ሰዎች ከሃዲዎችን ለሞት መዳረግ ተቀባይነት እንደሌለው እንዲገነዘቡ አድርጓል። ነገር ግን በአንድ ወቅት እንደ አካባቢያዊ ትእዛዝ ይቆጠር ወይም በዚ ከአይሁድ ውስጥ ተረድቷል የሚለው አስተሳሰብ ሰዎች ዛሬ የአላህ ቁጣ ፈጻሚዎች ነን ብለው ከሚያስቡት ጋር አንድ አይነት አይደለም። ምክንያቱም መሐመድ አንድ ሰው ሃይማኖቱን ከቀየረ ግደሉት ይላል። እናም ቁርአን ደግሞ የማያምኑትን በመዋጋት ልብን ማረጋጋት ትችላለህ ይላል። ወንድም ራሽድ፣ ምን እያሰብክ ነው? ይህ እኔን ስለሚመለከተኝ፣ እኔ መገደል እንዳለብኝ ታምናላችሁ? በእውነተኛ እስላማዊ መንግስት ውስጥ ለሃይማኖት ክህደት የሚሰጠው ቅጣት ሞት ነው ብዬ አምናለሁ። ይህ በቁርአንና በመጽሐፍ ቅዱስ ውስጥ በእግዚአብሔር የተገለጠ ትክክለኛው ቅጣት ነው ብዬ አምናለሁ እና ሮበርት ደግሞ ጠይቄ ያለው ዛሬ መገደል እንዳለብኝ ታምናላችሁ ወይ ብዬ ነው የጠየኳችሁ እና መልስ ሰጥቻ ያለሁ ጌታዬ፣ አዎ ወይም አይበል

በትክክለኛ የሕግ ሂደት በትክክለኛ የፍርድ ቤት ችሎት ልክ እንደ ማንኛውም ሕጋዊ ሀገር የሸሪያ ሕጎች መተግበር አለባቸው። ይህም ለካፊሮች ብቻ ሳይሆን ለተሳዳቢዎችም ጭምር የሞት ቅጣትን ያካትታል። አዎ ወይም አይ ብላችሁ አልመለሳችሁልኝም። መልስ ሰጥተንሃል ስለዚህ መገደል አለብኝ እስልምናን ትቼ ክርስቲያን ስለሆንኩ መገደል ይገባኛል በእስልምና ህግ መሠረት እንደ አንተ ያለ ካሃዲ ይገደላል አዎ አመሰግናለሁ በመጽሐፍ ቅዱስ መሠረት ይህ ስህተት ነው ይህ ስህተት ስለሆነ እንወያይበት ከክርስትና ወደ እስልምና ተቀይረዋል። ህይወት እዚህ አሜሪካ ውስጥ አደጋ ላይ አይደለም። እኔ ከእስልምና ወደ ክርስትና ተቀይር ያለው ህይወቴ ለሞት አደጋ ተጋልጧል። በክርስትናና በእስልምና መካከል ያለው ልዩነት ይህ ነው። ስ

እኔ የዳታ ሰው ነኝ፣ የፋይናንስ ሰው ነኝ። ክርስቲያን ከሆኑ በኋላ ሙስሊም የነበሩ ስንት ክርስቲያኖች ሞተዋል? ሙስሊም ከሆኑ በኋላ ክርስቲያን የነበሩ ስንት ሙስሊሞች ታገለዋል ወይም ሞተዋል? በዚህ ላይ ምንም መረጃ የለም፣ ምክንያቱም እንደዚህ አይነት ነገሮች አይመዘገቡ። በእስልምና ወንጀል ተደርጎ አይቆጠርም። ሊኖር ይገባል አይደል? ማለት ግለሰቦችን ኤክስ ዋይ ዜድ ለማለት የሚያስችሉ አንዳንድ ታሪኮች ሊኖሩ አይገባም? ታሪኮች አሉኝ። በሞሪታንያ አንድ አለኝ። እዛ ካለው መንግስት ጋር ድርድር ስላደረግን አሁን ወደ ፓሪስ አውጥተነዋል። በአሁኑ ጊዜ በሊቢያ ያሉ ሰዎች አሉኝ። በሊቢያ የሞት ፍርድ ተፈርዶባቸዋል። ለምሳሌ በዮርዳኖስ የተገደሉ ሰዎች አሉኝ። የሾው ፕሮግራም ስለምሰራ ሰዎች ያገኙኛል። በዮርዳኖስ የተገደሉ ሰዎች አሉኝ። ከሙስሊም ቤተሰብ የተውጣጡ ክርስቲያኖች ስለሆኑ ወላጆቻቸው ገሏቸዋል። በዓለም ዙሪያ በተለያዩ ቦታዎች ሰዎች አሉን። በሙስሊሙ ማህበረሰብ ውስጥ ይገሏቸዋል። እና ከሸሹ ያምርጥ ውጤት ነው። ጥያቄ አለኝ። ይህን እያጥናው ሳለ ዳንኤል ደግሞ የቁርአን መመሪያዎች በመንግስት ስልጣን ላይ የተመሰረቱ እንደሆ ሆኖ በጣም አስደሳች ነገር ተናግሯል። ማለትም በሚኖሩበት ቦታ ሃይማኖቱ የዚያን አገር ህጎች ይከተላል ማለትም፣ ልታርሙ ትችላላችሁ፣ ያየሁትን ብቻ ነው የምናገረው። ይህ ማለት እነዚህ ህጎች የትም ቦታ ቢኖሩ ተፈጻሚ ይሆናሉ ማለት ነው። ይህ ሁሉንም ያጠቃልላል ወይስ በአንዳንድ ሙስሊም ሀገራት ከሌሎች ክርስቲያን ሀገራት የበለጠ ጥብቅ ነው? እስልምና ከመሐመድ ዘመን ጀምሮ እስከዛሬ ድረስ በሁሉም ቦታ ለዘላለም ተፈ አጋጣሚ ይሆናል። ስለዚህ ሙስሊሞች አንድ ቀን አብላጫ ለመሆን ብቻ እየፈለጉ ነው። እና ዛሬ ሙስሊሞች አብላጫ ከሆኑ እነዚህ ሁለት ወንድሞች እኔ በሰዎች ፊት መገደልን ይመለከታሉ። እናም እኔ በመገደሌ ደስ ይላቸዋል። ከህዝቡም ጋር ቺርስ ይባባላሉ። ዛሬ አሜሪካ አብዛኛው ህዝቧ ሙስሊም ቢሆን ትገደል ነበር ማለት ነው። እገደል ነበር። ሸሪዓ በየቦታው በየጊዜው መተግበር አለበት። እናም ከክርስትና ጋር ያለው ትልቁ ልዩነት ይህ ነው። ምክንያቱም ኢየሱስ መጣና ብሉይ ኪዳንን አቆመ። ዝሙት የሰራችውን ሴት በድንጋይ አልወገራትም። በህጉ ውስጥ ለጥርስ ጥርስ የሚል አለ። እናም አይደለም ሌላኛውን ጉንጫ ዙሮ አለ። ኢየሱስ ብሉይ ኪዳንን አቆመ። በእስልምና ውስጥ አዲስ ኪዳን የላቸውም። ከብሉይ ኪዳን የከፋ ነገር ነው ያላቸው መሐመድ በጭራሽ ያላረመው ነገር ነው ያላቸው። ስለዚህ ዛሬ ጂሃድ ማድረግ አለብን። ዛሬ ከሃዲውን መግደል አለብን። ዛሬ የማይሰግደውን ሰው መግደል አለብን። ሙስሊም እንኳ ቢሆን መስገድ ካቆመ መገደል አለበት። ምንም ምክንያት ከሌለው በእስልምና መሰረት መገደል አለበት። እነርሱ ምላሽ እንዲሰጡ እድል መስጠት እፈልጋለሁ ዳንኤል፣ ምክንያቱም አንተ እያነሳህ የነበረው ነጥብ ምናልባት ሀገራቱ ባሉበት ሁኔታ ላይ ተመስርቶ ይህ ላይ ሰራ ይችላል የሚል ነበር። ከዚያ እሱ ጥሩ ነጥብ አቀረበ። አሜሪካ በመጨረሻ አብዛኛው ህዝቧ ሙስሊም ከሆነ ያ በአሜሪካ ውስጥ መከተል ያለብን መስፈርት ሊሆን ይችላል ብሎ። ለዚያ ምላሽ ምንድን ነው? አዎ ስለዚህ እሱ በሚናገረው ውስጥ ብዙ ስህተቶች አሉ። የእሱን ጉዳይ እንደገና ለማቅረብ ፈልጋለሁ፣ ምክንያቱም እሱ ህይወቴ አደጋ ላይ ነው እያለ ነው። ነገር ግን የሙስሊሞች ህይወት በዓለማዊው የሊበራል የበላይነት አደጋ ላይ ነው እና አንዳንድ ተመልካቾች እኔ የምወያይበትን ነገር ላይረዱ እንደሚችሉ አውቃለሁ። ነገር ግን በሽብርተኝነት ላይ የሚደረገውን ጦርነት ተመልከት ወይም እኔም በግል ወይም ጄክን ተመልከት። ነገር ግን ከሊበራሊዝም ጋር የሚቃረኑ ነገሮችን እላለሁ አለማዊነትን እተቻለሁ እና ምኮናለሁ። ሊበራል አለማዊነት ደግሞ ምንድን ነው? በ18ኛውና በ19ኛው ክፍለ ዘመን በአውሮፓ ውስጥ ከእውቀት ብርሃን የመጣ ፍልስፍና ነው። እናም በቅኝ አገዛዝ፣ በንጉሰ ነገስታዊ ጦርነቶች፣ በኃይል በዓለም ላይ ተጭኗል። እናም የሊበራል አለማዊነት ወይም ሊበራል ሴኩላሪዝም ሀሳብ ስነ ምግባር በቁርአንና በመጽሐፍ ቅዱስ እንደነበሩት ጥንታዊ መጽሐፍት ላይ የተመሰረተ መሆን የለበትም የሚል ነው። ግለሰባዊ ደስታን ግለሰባዊ ነጻነትንና እኩልነትን ከፍ ለማድረግ ምክንያትና ሳይንስን መጠቀም የለብንም እና ይህ ምርጡ የህይወት ስርዓት ነው የሚል ነው የአምላክ የለሽ የህይወት ስርዓት ነው። የቤተ ክርስቲያንና የመንግስት መለያየት ሊኖር ይገባል ወዘተ የሚል ነው። ይህ የበላይ ነው። ሃይማኖት ማለት አልፈልግም፣ ነገር ግን ዛሬ በዓለም ላይ የበላይ የሆነ አስተሳሰብ ነው። እናም በተባበሩት መንግስታት የጸጥታ ምክር ቤት፣ በዓለም አቀፍ የሰብአዊ መብቶች ህግ ወዘተ ተጭኗል። ነገር ግን ከሃይማኖት ተቃራኒ ከሆነ በጣም ልዩ ፍልስፍና ይመጣ ነው። እስልምናን ይቃወማል። ክርስትናን፣ ባህላዊ ክርስትናን ይቃወማል። ይህን ስርዓት እተቻለሁ። እናም ይህን ስርዓት የሚተችው ሙስሊሞች በትክክል ዝርዝር ውስጥ ይገባሉ። ከመጓዝ እንታገዳለን። አንዳንዶቻችን በድሮን እንመታለን። አንዳንዶቻችን እንታሰራለን። አንዳንዶቻችን ሁሉም አይነት ስረዛ መድረክ ላይ ያለመገኘት ይገጥመናል። ኑሯችን አደጋ ላይ ነው። ሁልጊዜም የሞት ማስፈራሪያ ይደርሰኛል። በዚህ የበላይነት በሊበራል ዓለማዊነት ተቃውሞ ምክንያት በየቀኑ ማለት ይቻላል የሞት ማስፈራሪያ እየደረሰብኝ ነው። ጥቅስ ያልጠቀሰ የሃይማኖት ነፃነት የለም፣ ምክንያቱም ይህን የበላይነት ከተቃወሙ፣ ይህን ስርዓት ከተቃወሙ ይገደላሉ። እና እንደ ግሌን ግሪንዋልድ ዊትኒ ዌብ ያሉ በጣም የተካበሩ እንግዶች እንደነበሩ አውቃለሁ። እናም ስለዚህ ስርዓት ይናገራሉ። አሌክስ ጆንስ ስለዚህ ስርዓት ይናገራሉ። ምናልባት እኔ በምገልጽበት መንገድ በትክክል ሊገልጹት ይችላሉ፣ ነገር ግን ይህ አምባገነናዊ ማዕከላዊ ቴክኖሎጂያዊ ስርዓት ነው። እና አዎ ብዙ ሰዎች እየተገደሉ ነው። የኢራቅ ጦርነት ስለምን ነበር? የአፍጋኒስታን ጦርነት ስለምን ነበር? በእነዚያ ወረራዎች ምክንያት ስንት ሚሊዮን ሙስሊሞች ተገድለዋል? እነዚያ ወረራዎች በምን ላይ ተመሰርተው ነበር? በመጽሐፍ ቅዱስ ላይ አልተመሰረቱም። ይህን በክርስቲያኖች ላይ አልጭንም። ነጻነትን፣ ዴሞክራሲን፣ ሊበራል እሴቶ እና የሴቶችን መብቶች በሚጠቅሱት ላይ ጭናለሁ። ላለፉት ሀያ ዓመታት በሚሊዮን የሚቆጠሩ ሙስሊሞች በዚህ ርዕዮተ ዓለም ወይም አስተሳሰብ ምክንያት ተገለዋል፣ ተጨፍጭፈዋል፣ እና የዘር ማጥፋት ወንጀል ተፈጽሞባቸዋል። ስለዚህ አዎ ሙስሊሞች አደጋ ላይ ናቸው። ሙስሊሞች ከጥቂት ክርስቲያኖች ይልቅ እጅግ አደጋ ላይ ናቸው። እነዚያም እስልምናን ትተው ክርስቲያን ሊሆኑ ይችላሉ። እሺ አውራበት በመጀመሪያ ደረጃ ዓለማዊ ሊቤራሊዝምን በሚመለከት ዳንኤልና እኔ ሙሉ በሙሉ ተስማምተናል። ሁለታችንም እንቃወመዋለን፣ ሁለታችንም ክፉ እንደሆነ እናያለን። እናም በዚህ መልኩ አብሮ ስለመስራት የጋራ መግባባት ስለማግኘት እየተነጋገርን ነበር። ያ የምንነጋገርበት የጋራ መግባባት ነው። የኢራቅና የአፍጋኒስታን ወረራዎች ሙሉ በሙሉ ስህተት ነበሩ። በተሳሳቱ ቅርም ግምቶች በተሳሳቱ ግምቶች ላይ ተመሰረቱ ለስላማዊ ዓለም ዴሞክራሲ ማምጣት ይችላሉ በሚለው ሀሳብ ላይ ተመሰረቱ ነበሩ። በጭራሽ አይሆኑም ነበር። እናም ከመጀመሩ በፊት አስጠንቅቄ ነበር፣ ግን አልተሰማም። ግን እውነታው ይህ ነው። እናም የሞት ማስፈራሪያዎች ሲመጡ ምናልባት ውድድር አድርገን ማየት እንችላለን። ነገር ግን ብዙ ብዙ ብዙ በየቀኑ ይደርሱኛል፣ በአብዛኛው ከሙስሊሞች ግን ሁልጊዜም አይደለም። እናም ግራ ዘመም እየጨመረ በሄደ ቁጥር ከቁጥጥር ውጭ እየሆነ ነው። ነገር ግን ዳንኤል እስልምና በሆነ መንገድ አማራጭ ነው ብሎ እያቀረበ ከሆነ ታዲያ በአሜሪካ ውስጥ ያሉ ሁሉም ሙስሊም ፖለቲከኞች ኢልሃን ኦማር፣ እና ርሺዳ ትላይብ፣ ኪት ኤልሰን፣ አንድሬ የመሳሰሉ በግልጽ ሸሪአን የሚከተሉትን ጨምሮ ሁሉም በጣም ግራዘመም የሆኑት ዳንኤል በትክክል የሚቃወመውን ይህን አለማዊ ሊበራል ጭራቅ እየረዱ ያሉት እንዴት ነው? ስለዚህ እስልምና መፍትሄ ሊሆን እንደሚችል ማየት ከባድ ነው የእስልምና እምነት ያለው አንድም ፖለቲከኛ ይህን ሁሉ የሚቃወም ስለሌለ።